ሰበር ዜና አንዳንድ እንደ ዝንብ የሚገቡ የማዳም ቅመሞች ኮሜንት በመጻፍና አእምሮአቸውን በማጨናነቁ ኢዱን በማስመልከት ብዙ ነገር እያሉ እንደሆነ ተሰማ ታዲያ ይቺ ባለኮሜንቷ ኮሜንቷ ምንትራለሽ መሰላችሁ አጀብ የሙስሊም ዳይበሮች አያችሁ አብርሽ እንደሚንቃችሁ እንኳን አደረሳችሁ እንኳን አላለም፣ ምድረ የከሃዲያን ዳይበር ሁላ ብላለች። በነገራችን ላይ ከሃዲ በመጀመሪያ አንቺ ነሽ እህቴ። ከሃዲ ሰዎች ራሳቸው ከሃዲ ሆነው ሰው ከሃዲ ሊሉ ይነሳሉ። ስለዚህ አብርሽ ደግሞ እኛን የእስልምና እምነት ተከታዮችን እንኳን አደረሳችሁ ብሎ ዩቱብ ፖሰት አልፖሰተ፣ እኛ አይሞቀን አይበርደን። እኛ አብርሽን የምንወደው የምናደንቀው በመልካም ስራው ነው። አለቀ። ጀግና ስለሆነ በጣም ብዙ መልካም ሰዎችን ወደ ሶሻል ሚዲያው አንጥቶ ስላበረታታቸውና እንዲሁም ሩትዬ በጣም መልካም ሴት ስለሆነች ነው። አንቺ ግን አለሽ በየኮሜንቱ ስር እየሄድሽ በየቪዲዋችን ስር የምትልከሰከሽ ማለት ነው። ሲጀመር የሙስሊም ዳይበሮች ምናምን እዚህ ጋር እስልምና፣ እኛ እኔ በማቀው፣ እኔ ባደኩበት ማህበረሰብ ከብሔር ብሔረሰቦች ጋር አድጌ ያለሁኝ እኔ፣ ሙስሊም ክርስቲያኑ አብሮ ሲበላ አብሮ ሲጠጣ እንኳን አደረሳችሁ ሲባባል እኔ የማቀው፣ እንደ አንቺ አይነቱ ዳይበር ደግሞ ምንም አያገለግልም እልሻለሁ ማለት ነው። የመልስ ምት እንዴ! ሰው እንትና እንኳን አደረሳችሁ እንዴ! አብር ሰሞኑን በየሙስሊሞች ቤት ፈጥርን ሲያስፈጥር አልነበር እንዴ? ስለዚህ ለምን አንዳንድ ሰዎች አናግራችሁ ታናግሩን አላችሁ ማለት ነው እንዴ? አንቺ ዜድ ዜድ የምትባይ ማለት ነው ዜድሽን ያስወጣሽና ማለት ነው። ምን አይነት የቅናት መንፈስ በቃ ማይክል ጃክሰን ደሞ አሁን ኢንስታግራም ላይ መቶላችኋል፣ ሊቀውጥላችሁ ነው። ይቀወጣል ብሏል ማለት ነው። እየገባችሁ ፎሎ አድርጉት። መልካም ወንድማችንን፣ መልካም ሰዎችን የተቸገሩትን የሚረዳ ወንድማችን ነው። አሁን እንግዲህ የአብርሽ ሰርግና ና የሩታ ሰርግ በዱባይ ስለሆነ ብዙዎቹ ከሴት እስከ ወንድ እየተቃጠሉ እንደሆነ ደርሶናል። አብሶ የፍቅር ዳይፐሮች በጣም እየጮኋችሁ ነው ማለት ነው። በጣም ጩሁ ጩሁ። አሁን ላይ ቲክቶክ ላይ ሰሞኑን ለአንድ ወር ሙስሊሞች አልነበሩ ልክ አቢበ እናንተም አሁን ትጮሃላችሁ። እንግዲህ አብሮሽ ለምን ዱባይ ገባ? እንዴት ሆኖ እዴ መስራት ያስከብራል። ጀግና ነው። ለሚስቱ ክብር ያለው፣ ለተለያዩ ሰዎች ክብር ያለው ሰው ይገባዋል እላለሁኝ። ማይክል ጃክሰን ግን ጠፍተሃል፣ እየጠፋብን ነው። አትጥፋብን ነው ወንድማችን። ሩት ያው እንግዲህ ሙሽርና ለይ ስለሆኑ ነው ይመጣሉ። አትሰቡ ዛሬ መንጣት አለባቸው። እርግጠኛ ነኝ። ይሄ ደግሞ እንደብራቂ ጫዋል ቀስበል እና ጠብቁ። በአዲስ ቪዲዮ ላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሁሉም ይድረስልኝ። ይሄ ቪዲዮ ላለው። ባይ ባይ።